እግዚአብሔር ይመስገን። ደህና ነሽ ወይ? አሜን። እግዚአብሔር ተመሰገነ። ሰላምች ብዛሁላችን፣ ሰላም ብያለሁ። አሜን አሜን። እንግዲህ እግዚአብሔር የፈቀደውን ሊያሳየን በአንቺ በኩል ዛሬ ተገኝተሻል። በቀጠሯችን መሰረት ቀጠሮ ስላከበርሽ በጣም አመሰግናለሁ። እኔም ቀጠሮ አክባሪ ይሁን እያሉኝ በጣም ብዙ ተማሪዎቼ ቀጠሮ እንዳከብር ወቀሳ እያደረሱብኝ ነው። እኔም በሰዓት የተገኝቻለሁ። ከአንቺ በፊት 30 ደቂቃ በመዝሙርና በጸሎት እንዲሁም በአንዳንድ ኢንፎርሜሽኖች እዚህ ደርሰናል። ቤተሰቦቼ፣ እህታችን መታለች። እስኪ ወደ እህታችን እንሂድ። ስምሽ የፊት ለፊት ስለሆነ ምንም ማድረግ አልችልም። ቪዲዮሽንም እያሳየሁ ነው። ግን ደግሞ በአንቺ ላይ እግዚአብሔር ሊያሳይ የሚፈልገው ነገር አለ። መጀመሪያ እስኪ ቪዲዮሽን እንየው። ቪዲዮሽን እንየውና ከዛ በኋላ አንቺ ንግግር ነው እምታይሻለው። እሺ። አዎ። ኦ ድምፁን ቀንሻዋለሁ። እሺ ቋይቋይ አይ ድም ያለ ድም ጽኖ ያልኩት ያልኩት። ለማንኛውም አንቺ ካንቺ ጋር ከተለና ወይ ቪዲዮን እኔ በእንት ኤክስፖርት አድርገዋለሁ። እስቲ አንድ ነገር ልጠይቅሽ፣ ክርስቲያን ለመሆን ያነሳሳሽ ምን እንደሆነ ብትነግሪና ከዛ ብንጀምር ደስ ይለናል። ሙስሊም ነበር ከዛ ወደ ክርስትና እንዴት እንደመጣሽ ብቻ ወደ ኋላ ወደ ልጅነትሽ መከፈልሽ መመለስ እንችላለን። አመሰግናለሁ መምህሬ። የክርስቶስ ፍቅር ርቲ ለምንድነው ክርስቲያንን ሸቅስባ የክርስቶስ ፍቅር የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ ፍቅር ነው። ወደዚ ሃይማኖት የመጣኝ የክርስቶስ ፍቅር መምህሬ። በጣም ይገርማል። እየሰማችሁ ነው። ከዛ የበለጠ ደግሞ በጣም የሚያብራራልን ደግሞ ቪዲዮዎቿ ናቸው በጣም የሚገርማቸው እኔ ቪዲዮቿ በጣም ይገርሙኝ። ለምሳሌ አንዱ ቪዲዮ ላሳያችሁ፣ እንስቲ ኔትወርክ ከሰራ። ኔትወርክ እያስቸገረን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅሩ በእኛ ላይ ይደርብን። እንዲሁ ፍቅሩ ሲጠራን አይገርምም? ማንም ሳይሰብከን፣ ማንም ሳያስተምረን እንዲሁ ፍቅሩ ጠርቶን ስንመሰክር ይሄን የመሰለ ነገር የለም በእውነት። እስቲ ንስማት እስቲ እንዲህ ያለች ነው።